የቱሪዝም ዘርፉ አማራጭ የኢኮኖሚ ምንጭ ሆኖ ለሀገር የኢኮኖሚ ግንባታ የራሱን አስተዋጽኦ እንደሚያበረክት ይታወቃል። ይሁን እንጂ በሰው ሰራሽም ሆነ በሌሎች ምክንያቶች የሚፈጠሩ ችግሮች ለዘርፉ ማነቆ እንደሆኑ ይነሳል። በአሁኑ ሰዓት እንግዲህ ያው ብዙም ቱሪስቶች እየመጡም ቢሆን ግን ባለው የመግቢያ ጭማሪዎች በጭማሪዎች ምክንያት ብዙ ትንሽ ስራዎች እየተጓደሉብን ነው። አንዳንድም ስራዎችም እየተሰረዙብን ነው። ሌላው የቱሪዝም ዘርፉን እንዲቀዛቀዝ ብሎም የጎብኚዎች እንቅስቃሴ እንዲገታ የሚያደርገው ደግሞ በተለያዩ አካባቢዎች የሚከሰቱ ግጭቶች እንደ ምክንያትነት ይጠቀሳሉ። እንደ አማራ ክልል ባህልና ቱሪዝም ቢሮ በተለይም የቱሪዝም ዘርፉን እቅድ ከዚህ በፊት አቅደን በስፋት ነው ስንንቀሳቀስበት የቆየ ነው። ሆኖም ግን በመሀል ክልላችን ውስጥ ግጭት በመፈጠሩ በተለይም 2016 ላይ የቱሪዝም እንቅስቃሴው በእጅጉ ተዳክሞ የቆየበት ሁኔታ ነበር የተፈጠረው። ከዛ መልስ ግን የክልሉ መንግስትም፣ ሌሎች የፌዴራል የጸጥታ አካላት ባደረጉት ርብርብ በክልላችን የተገኘው አንጻራዊ ሰላም የቱሪዝሙን እንቅስቃሴ መልሶ በተወሰነ መንገድ እንዲያገግም አድርጎታል። ከሁለት ሶስት ዓመት በፊት የነበረው እንደ ሀገር ያጋጠመን የጸጥታ ችግር አለ። ያ ደግሞ የነበረ ግጭቶች እንደ ሀገር ይህ ጠን ያመጣው ተጽዕኖ አለ። ኮቪድ ጋር ተያይዞ እንዲህ ደግሞ በየአካባቢው ደግሞ የሚፈጠሩ ግጭቶች አሉና እነዚህ ግጭቶች ላይ የሚወጡ ትራቭል አድቫይዞች ግጭቶቹ ካሉባቸው ካለበት ደረጃ በላይ በጣም በተጋነነ ሁኔታ ትራቭል አድቫይዞች ይኖራሉ። ያ ደግሞ ለቱሪስቶች ለአለም አቀፍ ቱሪስቶች ኮንፊደንስ ሊከለክል ይችላል። ሀገራዊም ሆነ ዓለም አቀፋዊ የእውነት ዝግጅቶችን ጠብቆ ዋጋ መጨመር ወይም የተጋነነ ማድረግ የሀገርን ገጽታ ያበላሻል የሚለው የቱሪዝም ሚኒስቴር መሰል ችግሮችን ለመከላከል እየሰራ መሆኑን ይገልጻል። በሀገራችን በተለይ ዋና ዋና በምንላቸው የቱሪስት መዳረሻዎች በተለያየ ጊዜ አላስፈላጊ የዋጋ ጭማሪ በተለይ ኢቨንቶችን ጠብቆ ደግሞ የተጋነነ ዋጋ መጫን የተለመደ ተግባር ነው ቢባል ስህተት ሊሆን አይችልም። እነኚህን ጉዳዮች መሰረት አድርገን ለምሳሌ በቅርቡ የነበረው የአፍሪካ ሕብረት ከዛ በፊት የነበሩ የተለያዩ ኩነት በሚኖርበት ጊዜ በነዚህ ዋና ዋና ኩነት በሚዘጋጅባቸው ቦታዎች የተጋነነ ዋጋ ለአገልግሎት ሰጪ በአገልግሎት ሰጪዎች በኩል ስለሚኖር ደንበኞች እንዳይቀየሙ አገልግሎቱና ዋጋው የተዛነፈ ሚዛን እንዳይኖረው የማሳመን ስራዎችን የማሰልጠን ስራዎችን ሰርተናል። ነገር ግን በዚህ ብቻ የሚፈታ ስላልሆነ ሀገር አቀፍ የዋጋ መመሪያ ወይም የፕራይስ ሬጉሌሽን በቱሪዝም ሚኒስቴር በኩል አዘጋጅተናል። በአጠቃላይ ቱሪዝሙ እንዳይነቃቃ በሚያደርጉ ችግሮችና ለዘርፉ ማነቆ የሆኑ ጉዳዮችን ለመቅረፍ ሚኒስቴር መስሪያ ቤቱ ከተለያዩ ተቋማት ጋር በቅንጅት እየሰራ ስለመሆኑም አስታውቋል። በግሉ ዘርፍ ላይ ደግሞ ያሉ የኢንዱስትሪ ውስጥ ተዋናይ የሆኑ ለምሳሌ ሆቴሎች፣ የትራንስፖርት አገልግሎት ሰጪዎች፣ የተለያዩ ጥቃቅን ደግሞ አገልግሎት የሚሰጡ ማዕከላትም እንደዚሁ በቀጥታ ተጠቃሚ ይሆናሉ። የአፍሪካ ሕብረት ሲዘጋጅ ከተማችን ላይ ያለው የኢኮኖሚ እንቅስቃሴ በደንብ ተመዝኖ ታይቶም ከፍተኛ ውጤት እንዳለው የሚጨበጥ ነገር ይዞ እንደሚመጣ ከዲፕሎማሲና ፖለቲካዊ ጥቅሙን ባሻገር እንደዚሁ ደግሞ የሚታይ ኢኮኖሚያዊ ጥቅም እንዳለውም በተደጋጋሚ አይተናል። ሆቴሎች ጋር በተገናኘ ከሆቴል ባለንብረቶች ጋር የማህበራት ጋር በጣም ቀጣይነት ያለው ተደጋጋሚ ምክክሮች እናድርገናል። ቱሪዝም ሚኒስቴር ባለፉት ስድስት ወራት ያከናወናቸውን ስራዎች ከባለድርሻ አካላት ጋር ገምግሟል።